ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በይሞ በቴሌግራም በዋትሳፕ በሌሎችም የሚዲያ አማራጮች ሀሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮችን ደግሞ ለጀማሪዎች የሚሆኑ የተለያዩ የእንግሊዝኛ ረፍተ ነገሮችን እንዴት በቀላሉ ማንበብና በአማርኛ ውስጥ መተርጎም እንችላለን የሚለውን በተረጋጋ ሁኔታ ለጀማሪዎች በሚሆን መልኩ እንመማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ሳታቋርጡ መከታተልና ማየት ነው የሚሆነው ማለት ነው። ኦኬ ወደ ዛሬው ትምህርታችን ስንሄድ፣ እንደነገርኋችሁ በዛሬው ትምህርታችን ወይም ቪዲዮዋችን የምንመማረው ለጀማሪዎች የሚሆኑ ንግግሮችን ነው ማለት ነው። ከዚህ ጋር የምናያቸው የተለያዩ የእንግሊዝኛ ንግግሮች አሉ። ሰው እነዚህን የእንግሊዝኛ ንግግሮች እንዴት በቀላሉ እንደምናነብና በአማርኛ ውስጥ ትርጉማቸው ምንድን ነው የሚለውን የምን መማር ይሆናል። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው አረፍተ ነገር ምን ይለናል? የመጀመሪያው የእንግሊዝኛ አልፋቤት እንደምታዩት አይ ነች። አይን እንዴት እናነባታለን? ምን አይነት ድምፅ አላት ስንል አይ አይ ተብላ ነው የምትነበበው። የራሷን ድምፅ ነው የዛ የምትሄደው ማለት ነው። ኦኬ ወደ ሁለተኛው ስንሄድ ኤኤም ይላል። ኤኤም ደግሞ ምን ተብሎ ይነበባል? አም እንለዋለን። አም ተብሎ ይነበባል። ኦኬ ይሄኛውስ ምን ይላል? ኤስ እንደ ስ ትነበባለች፣ እንደ ስ። ኤምኤ እንደ ማ፣ አር እንደ ር። የመጨረሻዋ ቲ እንደ ት እናነባታለን፣ ወይም ደግሞ ት ሚል ድምፅ ይኖራታል። በአንድ ላይ አገጣጥመን ስናነበው ምን ይሆናል? ስ ማርት ስማርት፣ ስማርት ብዬ አነባለሁ። እስኪ ሙሉ እናነበው። አይ አም ስማርት። አይ አም ስማርት ምን ማለት ነው? እኔ ቆንጆ ነኝ ማለት ነው። እኔ ቆንጆ ነኝ። ኦኬ ይህን በዚህ ካየን ወደ ሁለተኛው ስንሄድ፣ ሁለተኛው ደግሞ ምን ይላል? በተመሳሳይ አይ አይ ተብላ እንደምትነበብ አይተናል። ኦኬ ሁለተኛውም ከመጀመሪያው ጋር ምንም ልዩነት የለውም። ኤኤም አም ተብሎ ነው የሚነበበው። አም ኦኬ፣ ይህስ ምን ይላል? ቲኤ እንደምን ይነበባል? እንደ ታ ሳይሆን እንደ ቶ እናነበዋለን። እንደ ቶ። እንደ ታ የሚነበብበት መንገድ አለ። ከዚህ ጋር ባለ ኮንቴክስት ግን ቲኤን እንደምናነበዋለን፣ እንደ ቶ ይነበባል። እንደ ቶ። ከዛ ልል ይለናል። ልል፣ ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ መጥተዋል። ሶ እንደምን ይነበባሉ? እንደ አንድ ድምፅ እንደ ል እናነባቸዋለን። እንደ ል። እስኪ በአንድ ላይ እናነባው ቶ ል፣ ቶል፣ ቶል ብያ ነባዋለሁ። እስኪ ሙሉ እናነባው። አይ አም ቶል፣ አይ አም ቶል። እኔ ምንድን ነኝ? ረጅም ነኝ ማለት ነው። በአማርኛው ረጅም ነኝ። ቶል ማለት ረጅም ማለት ነው። አይ አም ስንል እኔ ያልንን ነው። ኦኬ ወደ ሶስተኛው ስንሄድ፣ ወደ ሶስተኛው ስንሄድ በተመሳሳይ አይ አይ ተብላ ነው የምትነበበው። ኦኬ፣ ኤኤም አም ተብሎ እንደሚነበብ አይተናል። አም፣ እሺ ይህስ ምን ይላል? ኤፍኤ እንደ ፋ ይነበባል። እንደ ፋ። ኦኬ፣ ቲ እንደ ት ይነበባል። እንደ ት። በአንድ ላይ ሲነበብ ፋ ት፣ ፋት፣ ፋት። እስኪ ሙሉ እናንበው። አይ አም ፋት፣ አይ አም ፋት እኔ ምንድን ነኝ ወፍራም ነኝ ማለት ነው እኔ ወፍራም ነኝ ፋት ማለት ወፍራም ማለት ነው አያም ስንል እኔ እያለን ነው አያም ፋት ስንል በአንድ ላይ እኔ ወፍራም ነኝ ማለት ነው ኦኬ ወደዚኛው ስንሄድ በተመሳሳይ አይን አይ ብለን ነው የምናነባት ኦኬ ኤኤም አም ተብሎ እንደሚነበብ አይተናል አም እሺ ወደዚኛው ስንሄድ ኤን አይ እንደምን ይነበባል ናይ ብለን እናነባዋለን። ና ይ የሚል ድምፅ አለው ናይ። ኦኬ ከዛ ሲ እንደ ስ ትነበባለች፣ እንደ ስ። ይህ ምንድነች ሳይለንት ነች፣ ወይም ደግሞ አትነበብ። ኦኬ እስኪ ባድ ላይ እናነበው ናይ እስ ናይስ፣ ናይስ። ሙሉ ሲነበብ አይ አም ናይስ፣ አይ አም ናይስ። ኦኬ በአማርኛ ማለት ነው፣ አይ አም ማለት እንደነገርኋችሁ እኔ ማለት ነው። ናይስ ማለት ደግሞ ጥሩ፣ ቆንጆ እንደማለት ነው። ሶ አይ አም ናይስ ስንል እኔ ጥሩ ነኝ ማለት ነው። እኔ ጥሩ ነኝ። መልካም። ወደዚኛው ስንሄድ በተመሳሳይ አይ አይ ተብላ እንደምትነበብ አይተናል። ኤኤም ደግሞ አም ተብሎ ይነበባል ብለናል። አም። እሺ፣ ወደዚኛው ስንሄድ ቲኤች አይ በአንድ ላይ ምን ተብሎ ይነበባል? ቲ የሚል ድምፅ አለው ቲ። ከዛ ኤንኤን እንደ አንድ ድምጽ እንደ ን ይነበባል። እንደ ን ኢ ሳይለንት ነች። ወይም ደግሞ እናርፋትና አርን እንደር ማንበብ በአንድ ላይ ስናነበው ቲ ነ ር ቲናር ቲናር ብያነበዋለሁ። ሙሉ ሲነበብ አይ አም ቲናር አይ አም ቲናር ቴነር ማለት ቀጭን ማለት ነው። አያም ማለት እንደነገርኳችሁ እኔ ማለት ነው። ሶ አያም ቴነር ስንል እኔ ቀጭነኝ ማለት ነው። እኔ ቀጭነኝ ማለት ነው በአማርኛው። እሺ፣ ይህን በዚህ ካየን ወደዚኛው ስንሄድ በተመሳሳይ አይ አይነች፣ ኤኤም አም አም ተብሎ ይነበባል። ኦኬ፣ ይህስ ምን ይላል? ኤስኤ እንደ ሳ ይነበባል፣ ወይም ደግሞ ሳ ሚል ድምፅ አለው። ዲ እንደ ድ እንደ ዲ ይነበባል። በአንድ ላይ ስናነባው ሳድ ሳድ ሳድ ተብሎ ይነበባል። ኦኬ፣ በአንድ ላይ ስናነበው አይ አም ሳድ፣ አይ አም ሳድ። ሳድ ማለት መከፋት ማለት ነው። አይ አም ማለት እንደነገርኋችሁ እኔ ማለት ነው። ሶ አይ አም ሳድ ብዬ ስናገር ምን ማለት ነው? እኔ ከፍቶኛል፣ እኔ ከፍቶኛል። ለማለት ብንፈልግ አይ አም ሳድ ማለት ይቻላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ምን ይላል በተመሳሳይ አይን አይ ብለን ነው የምናነባት ኦኬ ኤኤም ደግሞ አም ተብሎ እንደሚነበብ አይተናል አም አም እሺ ይህስ ምን ይላል ኤች ኤ እንደ ሀ ይነበባል ከዛ ፒፒ እንደ አንድ ድምፅ እንደ ፕ ማንበብ እንደ ፕ ዋይን እንደ ይ በአንድ ላይ ሲነበብ ሀ ፕ ይ ሀፒ ሀፒ ሙሉ ሲነበብ አይ አም ሃፒ አም ሃፒ ብያነባዋለሁ። እኔ ምንድነኝ? ደስተኛ ነኝ ማለት ነው። ደስተኛ ነኝ። መልካም ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? የመጀመሪያው ቲኤችኤ እንደምን ይነበባል? ዛ የሚል ድምፅ አለው ዛ ተብሎ ይነበባል። ከዛ ቲን እንደት ማንበብ፣ በአንድ ላይ ዛ ት ዛት ዛት ብሎ ማንበብ። ከዛ አይኤስ ይ ዝ ኢዝ ብሎ ማንበብ ኢዝ። እሺ ይስ ምን ይላል? ጂኦኦ ዲ ይለናል አደለ? ጂኦ እንደምን ይነበባል? እንደ ጎ ሳይሆን እንደ ጉ ማንበብ እንደ ጉ። መልካም ከዛ ኦ ሳይለንት ነች ወይም ደግሞ አትነበብም። ዲ እንደ ድ። እስኪ ባንድ ላይ እናነበው ጉ ድ ጉድ ጉድ። ኦን ምን አላልኳትም፣ አላነበብኳትም፣ ወይም ደግሞ ሳይለንት ነች ማለት ነው። ምን ማለት ነው? ዛት ማለት ያ ማለት ነው። ጉድ ማለት ጥሩ ማለት ነው። በአንድ ላይ ዛትስ ጉድ ስንል ያ ጥሩ ነው፣ ጥሩ ነው ወይም ደግሞ የሆነን ነገር ከርቀት ያ ነገር ጥሩ ነው ለማለት ስንፈልግ ዛት ጉድ እንላለን። ኦኬ፣ ሁለተኛው ምን ይላል? ቲኤች አይኤስ በአንድ ላይ ምን ብልና ንበው ዚ፣ ዚስ ተብሎ ይነበባል። ከዛ አይኤስ ኢዝ ተብሎ እንደሚነበብ አይተናል። እሺ ኤም ኤም ዋይ ማይ ተብሎ ይነበባል። ማይ። ኦኬ ቢ ኤ እንደ ባ፣ ጂ እንደ ግ ይነበባል። ከዛ በአንድ ላይ ስናነበው ባ፣ ግ፣ ባግ፣ ባግ። እስኪ ሞኖ እናነበው ዚስ ኢዝ ማይ ባግ። ዚስ ማይ ባግ ምን ማለት ነው? ይህ ቡርሳ የኔ ነው። ዚስ ማለት ይህ እንደማለት ነው። ማይ ባግ ስንል ደግሞ የኔ ቡርሳ ነው። በአንድ ላይ ዚዚስ ማይ ባክስ እንደ ይህ የኔ ቡርሳ ነው እንደማለት ነው። እሺ ወደዚኛው ስንሄድ በተመሳሳይ አይ አይ ተብላ እንደምትነበብ በተደጋጋሚ አይተናል። ኤኤም አም የሚል ድምፅ አላት። ኦኬ ወደዚኛው ስንሄድ ኤችዩ እንደምን ይነበባል? እንደ ሃ፣ ኤን እንደ ን፣ ጂ እንደ ግ፣ አር እንደ ር፣ ዋይን እንደ ይ ማንበብ በአንድ ላይ ሲነበብ ሃ ን ግ ሪ ሃንግሪ ሃንግሪ፣ በአንድ ላይ አይ አም ሃንግሪ አይ አም ሃንግሪ። እኔ ምን ብሎኛል? እርቦኛል ማለት ነው። እርቦኛል። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይ አይነች፣ ኤኤም አም ተብሎ እንደሚነበብ አይተናል። አም። ኦኬ፣ ኤ እንደምን ትነበባለች? እንደ አ፣ ኤን እንደን፣ ጂ እንደ ጊ ይነበባል ብለናል። አርን እንደ ር ማንበብ ወይን እንደይ ባንድ ላይ ሲነበብ ሃ ን ግ ር ይ አንግሪ አንግሪ ብዬ ማንበብ። ሙሉ ሲነበብ አይ አም አንግሪ አይ አም አንግሪ። ከዚ ጋር ሃንግሪ ነበር፣ ከዚ ጋር ደግሞ አንግሪ። ሃንግሪ ማለት መራብ ማለት ሲሆን አንግሪ ማለት ደግሞ መናደድ ማለት ነው። ሶ አይ አም አንግሪ ስንል ተናድጃለሁ ማለት ነው። ተናድጃለሁ። ኦኬ፣ መልካም ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ በተመሳሳይ አይን አይ ብሎ ማንበብ ኤኤምን አ ም አም ብሎ ማንበብ። ኦኬ፣ ወደዚኛው ስንሄድ ቢን እንደ ብ ማንበብ፣ ኤሌን እንደ ላ፣ ሲናኬን በአንድ ላይ እንደ ክ ማንበብ። እንደ ክ በአንድ ላይ ሲነበብ ብ ላ ክ ብላክ ብላክ። ሙሉ እናነበው እስኪ አይ አም ብላክ አይ አም ብላክ ምን ማለት ነው? ጥቁር ነኝ። ወይም ደግሞ እኔ ጥቁር ነኝ ለማለት ብንፈልግ አይ አም ብላክ ማለት ይቻላል። ኦኬ ወደዚኛው እንሂድ። ወደዚኛው ስንሄድ በተመሳሳይ አይ አይ ተብላ ነው የምትነበብ ብለናል። ኤኤም አም ሚል ድምጽ አለው። ኦኬ ወደዚኛው ስንሄድ ምን ተብሎ ይነበባል? ነበባል ደብሊው ኤች አይ ምን ብለን ነበው? ኋይ ሚል ድምጽ ይኖረዋል? ኋይ ተብሎ ይነበባል። ኋይ ከዛ ቲን እንደት ማንበብ ኢ ሳይለንት ነች። እስኪ ባንድ ላይ ነንበው። ኋይት ኋይት ኋይት። ሙሉ ሲነበብ አይ አም ኋይት አይ አም ኋይት። እኔ ምንድነኝ? ነጭ ነኝ። ነጭ ነኝ ማለት ነው። ኋይት ማለት ነጭ ማለት ነው። አይ አም ስንል እኔ ማለት ነው ብያቸዋለሁ። በአንድ ላይ አይ አም ኋይት ስንል እኔ ነጭ ነኝ ማለት ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ አይ አይነች። ኦኬ ይሄ ምን ይላል? ኤች ኤን እንደ ሃ ማንበብ እንደ ሃ፣ ቪን እንደ ቭ፣ ኢ ሳይለንት ነች። ባንድ ላይ ሲነበብ ሃ ቭ፣ ሃቭ ሃቭ። ከዛ ኤ ኤ ተብላ ነው የምትነበብ። ኦኬ ሂስ ምን ይላል? ቢኤን እንደ ባ ማንበብ እንደ ባ፣ ጅን እንደ ግ ማንበብ እንደ ግ። ከዛ በአንድ ላይ ባ ግ፣ ባግ፣ ባግ ብዬ አነባዋለሁ። ሙሉ ሲነበብ አይ ሃብ ኤ ባግ አይ ሃብ ኤ ባግ ምን አለኝ? ቦርሳ አለኝ ቦርሳ አለኝ። ሃብ ማለት አለኝ ማለት ነው። ባግ ማለት ደግሞ ቦርሳ አለኝ ቦርሳ ማለት ነው። አይሃብ ኤ ባግ ስንል ቦርሳ አለኝ እንደ ማለት ነው። ኦኬ እንደዚህ እያደረግንም በቀላሉ በማንበብ በአማርኛው በመተርጎም ፕራክቲስ ማድረግ መለማመድ እንችላለን ማለት ነው። እንግዲህ ይህን ቪዲዮ ወይም ትምህርት አይታችሁ ደግሞ ግልጽ ያልሆነላችሁ ያልገባችሁ ነገር ካለ በኮመንት ሴክሽን በኩል ብጽፉልን ወይም ደግሞ በቴሌግራም ግሩፕ ሊንካችን በኩል ገብታችሁ ብታናገሩን ሁሉንም ነገር ለማስረዳት መልስ ለመስጠት ፈቃደኛ ነን። እንዲሁም ደግሞ በሳምንት አምስት ቀን እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቀጥታ ቪዲዮ ላይ ባስቀመጥነው ነው ስልክ፣ ወይም ደግሞ በቴሌግራም በዋትስአፕ፣ በሌሎች የሚዲያ አማራጮች ሊሆን ይችላል። ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ ውጤታማ መሆን ትችላላችሁ። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘው፣ ሰናይ ጊዜ።